ከዚህ ቤት ያለ መዋደድ ያለ መተሳሰብ እጅግ በጣም ያስቀናል፣ መንፈሳዊ ቅናት። ሀይሚና ብሩኬ እንግዲህ በመኪናቸው ጎርደድ ጎርደድ እያሉ ከሙሽዬ ቤት ሂደው በዓልን በዚህ መልኩ አሳልፈዋል። ዛሬ ደግሞ ሁላቸውን ባንድ ላይ ሰብሰብ ብለዋል። ሀይሚ ደግሞ ዛሬም ደገመችው፣ ኬኔቶ መውደድ ነው የሚባል አለች። ብሩኬ ደግሞ መውደድ የሚለውን ስም የወደደው ይመስለኛል፣ መውደድዬ መውደድዬ እያላት ነው። እና እኔ ራሱ መውደድ የሚለውን ስም ወደድኩት ስለዚህ ብሩኬስ ሊያጸድቀው ነው መሰለኝ ሳስበው። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማች ይብዛ። እንግዲህ ሁላችንም እንዳየነው የሀይሚና የብሩኬ ቪዲዮ እጅግ በጣም ደስ የሚል የቤተሰብ ፍቅር ነበረ። ፍቅራቸው እጅግ በጣም ነው የሚያስደስተው። እስከዛሬ ያው ሃይሚና ብሩኬ ብቻ ነበሩ ከሙሽዬጋ ሆነው ሲያሳልፉ የነበረ። አሁን ደግሞ ሀፍትሽና ናኒ ተጨምረዋል። እናኔና ሀይሚ ግን ምንና ምንድን ነው የሚባሉት? የምር ቤተሰብ ከምራ ምንና ምንድን ነው የሚባሉት? ስም አላቸው። ምራትና ምራት ማለት ነው። እና ያው ለእናት ከዚህ በላይ ምንም የሚያስደስታት ነገር የለም። ለፍታ ደክማ ያሳደገቻቸው ልጆቿ በዚህ መልኩ ውጤታቸውን ማየት እንደገናም ደግሞ ሰብሰብ ብላ እሷ ከመካከል ቁጭ ብላ ግራና ቀኝ እያየች ደሳትልም ደስታዋ ደስ አይልም። እንደዚህ በዓልን እንደማሳለፍ የሚያስደስታት ነገር የለም። ለአንድ እናት የልጆቿ ለውጥ ማየትና እሙሽዬ ደግሞ የዛሬ አመት ከዚህ ቤት የልጅ ድምጽ የምንሰማበት ያድርገው። ያው ሀብትሽ እናናኒ ይወልዳሉ የዛሬ አመት ወልዶች ቸርተመን ቸርት አገኝ ማን ያውቃል? ሁሉም በእሱ ዘንድ ነው የሚፈጸመው። ና ሀይሚና ብሩኬ እንኳን ገና ልጆች ናቸው። እና የልጆችን ልጅ የምታይ ያድርግሽ እናታችን፣ እሙሽዬ እድሜና ጤና ይስጥሽ። ያው እናት ስትኖር አይደለ እንደዚህ ሰብሰብ የምንለው። ሁላችንም ለእናቶቻችን እድሜና ጤና ይስጥልን። አንድ እናት ስትመለከቱ በዛች እናት ውስጥ የእናንተን እናት ያላችሁ አይደለም። ስለዚህ እናቶች ሲደሰቱ ማየት የሚያስደሰት ነገር የለም። እና እናንተ እንዴት አሳለፋችሁ? ያው በስደት ያላችሁ እህቶች አውቃለሁ እንግዲህ ከነብሩኬ ጋር ፏ ብልጭ ብላቸው ነው ያሳለፋችሁት። ልክ እንደ እኔ ከቤተሰብ ጋር ያሳለፋችሁም ደግሞ አሪፍ በዓል እንዳሳለፋችሁ ተስፋ አደርጋለሁ። የሚገርማችሁ ውድ ቤተሰብ እኔ ሁሌም እንቁጣጣሽ ሲሆን ፋሲካ ብቻ በበዓል ያው ዶሮ ሰራለሁ፣ ዳቦ ጋግራለሁ ምናምን። ዘንድሮ ግን በቃ ድክም አለኝ ታከተኝ፣ ምናምን እንኳን አይደለም ዶሮ መስራት ቀርቶ በዓል በዓል እራሱ አልመሰለኝም። የሚገርማችሁ ግን እግዚአብሔር ይመስገን ዋናው ጤና ነው። የሆነ ቀን ላይ ደግሞ ለሀገራችን በቅተን እንደዚህ ከቤተሰቦቻችን ጋፋ ድምቅ ብለን እንደምናሳልፍ አምናለሁኝ እና ሀይሚና ብርኬ ክበሩልን። ሁሌም በዓል ሲሆን እንደዚህ እየመጡ ድምቅ ያደርጉናል፣ በሚናገሯቸው ነገሮች ያጽናኑናል እና እናመሰግናለን። ክበሩልን የኛ ወዶች የትንሽ አዋቂዎች እና ውድ ቤተሰብ እናንተን ፏፏ በሉ። ዛሬም ያው ከዛ ሙያ ናቸው እንዴ እንዲህ ሴቶች ግን ማለት በሙያ መማር አለብን። እነዚህ ልጆች እንዴት ነው ሙያውን የሚያውቁት? ብሩኬ የማ የሆነ ጊዜ ላይ እንዴት እንዳሳቀኝ እሙሽ ኩሽና ውስጥ የሆነ ስሰራ ዶሮ አለ። እኔ እዛ ውስጥ አንጠፌ አያት ነበራል እና ከዛ ተኛለው። ብሩኬ ከተኛ ግን ሙሽን እንዴት ነው የምጠብቃት? እንዴት ነው የምታያት? ከዛ ውስጥ የሆነ የምርኮ ግን ቤተሰብ ማለት ነው። ሴት ልጅ ባለሙያ ናት የሚያስብላት ዶሮ እና ጠላ ነው አደለ? አሁን ይሄን የምናደርግ ስንቶቻችንን? ሌላውን ተውት፣ የጠላው ነገር ግን ከባድ ነው፣ ከባድ ነው። እና ከልጅነት ጀምሮ እንግዲህ እናት እያደረገች ማለት ከእናታችሁ ጋር እያያችሁ የምታደርጉት ነገር ለወደፊቱ ባለሙያ ያደርጋችኋል። እና ይኸው ብሩኬና ሀፍትሽ ስራዬ ብሎ ቁጭ ብሎ ሙያ ሳይንቁ እያዩት ነበረ። ስለ ጠላ ስለ እንኩሮ የሚያወሩት አሁን ላይ ማለት ነው፣ ከእናታቸው ጋር ስለተማሩ ነው። እና ግን ምንም ማለት አደለም። ያው ሁሉም ከእናቱ ወደ አደለም የሚማራው እናቱ ስታረግ አይቶ ነው የሚማራው። እና ቀመማ ደግሞ አሁን ታስደምመናለች እርግጠኛ ነኝ። አሁን በዓሉ ገና ብዙ በዓል አለን፣ እና በዛ በዓል እሷ ራሷ ሰርታ ዶሮውን ገነጣጥላ ታሳየናለች ብዬ ተስፋ አደርጋለሁ። ሁሉም ቀስ በቀስ አደላ። አሁን ደግሞ ሙያ ነፍ ነው ሚዲያ ላይ ድሮ ድሮ ነው እንጂ ትንሽ የሚያስቸግረው፣ አሁን ምንም ምንም አይነት ሙያ ሚዲያ ላይ መማር ትችላላችሁና። እና ቅመሞ ያው ኢንስታግራም ላይ እውነት ነው ቆሌት ለጥፋ ነበረ እያቁላላች ምናምን እና ዶሮውን ገንጥሎ የሚሰጠኝ ውለታ ከፍላለሁ ብላ፣ ይሀው ቡና እያፈላች ለነገሩ፣ እና ኔ ነች ያፈላችሁ። ደግሞ እንዴት ደስ ይላሉ! ምራትና ምራቶች የእኔ ድንቡጮች፣ ቅመምዬ፣ ይህ ደግሞ ድንቡጭ እያለች ነው እና የሙያው ነገር ግን ከጠላ እስከ ጠጅ ከጠጅ እስከ ዶሮ ድረስ አልቀራቸውም። ወንዶች በተለይ ፍጼ የፍጼማ በቃ ታድላለች። ሚስቱ ማለት በቃ በአንዴ ነው የምትማረው ሙያ ስለምኩሮ ሲያወራ የነበረው ሳሪን እንዴ። እና ውዶቼ፣ እጅግ በጣም ደስ የሚል ቪዲዮ ነበረ። ሀይሚና ብሩኬ ደግሞ ፍቅር ላይ ፍቅር፣ ፍቅር ላይ ፍቅር ይጨምርላችሁ የእኛ ውዶች። እኛ ሁሌ ፍቅራችሁ ነው ማየት የምፈልገው። እና አረ ቅድም ደግሞ አንዱ አቴ ኮሜንቲ ላይ አንዱ ደግሞ መቶ ፍቅረኛ ይናት እያለ ነው ብላይ ነበር። እና ደግሞ ማን ነው እሱን እኮ ያው ሰሙን መረጃ ምናምን እያየው አልነበረም። የሚገርማቸው የትኛው ነው ደግሞ ሀይሚ ፍቅረኛ ይናት የሚለው ተይው እባክሽ። ላማለኝ በሰማይ ወተቷንማ ላይ ነው እንደነዚህ አይነት ሰዎች። ላማለኝ በሰማይ ወተቷንማ ላይ ሀይሚ ከብርኬ ውጭ ወደ ውጭ የሆነች ሰው እስከሆነች ድረስ ያው ሰዎች የሚመጡት እነሱን ከእነሱ ላይ የሆነ ነገር ለመፍጠር እንጂ ሌላ ነገር አይደለም። እና ወዶቼ ማንም መቶ? የፈለገ ነገር ቢያደርግ እውነትን ማንም ሊያስሸው ስለማይችል ምንም አያመጣም። ምናልባት ለጊዜው ጭንቀት ሊለቁ ይችላሉ። ነገር ግን ሀይሚና ብሩኬ መለያየት የማይታሰብ ነው። ይሄ ሳይታለም እየተፈታ ነው። እና ውድ ቤተሰቦቼ ደግሞ መልካም ምሽት ይሆንላችኋል። በጣም ነው የምወዳችሁ። ደግሞ እህቴ የሆነ አሞሽ ብዬሽ ነበረ ጠፍተሽ፣ እየገባው እየወጣው እያየዎች ነበር ብለሽኛል እና ደህና ነኝ የእኔ ውድ እግዚአብሔር ይመስገን። ግን ምንም እያየሁ አልነበረም፣ እና ዝም ብዬ ነው በቃ በዓሉን ለማሳለፍ ነው ቪዲዮ ያልሰራሁት ማለት ነው። አመሰግናለሁ የኔ ውዶች በጣም ነው የምወዳችሁ። ቻው ቻው